ነገር ግን አባቱ የቅምጥል አባት እንደሆነ በማወቁ በዚህም የተነሳ አባትየው ልጃቸውን አምኖር ይቀበሉ አልቻሉም። እንግዲህ እናቱ በልጅነት በጣም እንደሚዋደዱ እንደሚፋቀሩ ነበረ። ከዛም ተጋብተው አብረው እየኖሩ ያለ ከጎረቤት ጋር እንግዲህ ሲያስቸግራት እንደነበረ ተናግረዋል። የጎረቤት ሰው ደግሞ በጣም ከባድ ነው። በዚህ የተነሳ አለመተማመን በሁለታቸው መካከል ይገባል ነው ተዳሯንም ሁሉንም ነገር ብትንትን አድርገዋለች። ሆኖም በረከትን እንግዲህ ምንም እኳን አምኖ ባይቀበለውም ልክ እንደ ልጁ ከቅምጥል ለይቶ አያየውም ነበረ። ቅምጥል ይህን ሁሉ ጉድ ምንም አታቅም እናቷም እንግዲህ ወዲያው እንዳገባት ነው የሞተችው ተብሏል። ቅምጥልም አሁን ገጠር ሄዳለች አባቷን ጥላ። በዚህ የተነሳ አባታቸው እንግዲህ በኃይልና በጠና ታመዋል። ሆኖም እንግዲህ የባቡሬ እናት ልጅን ካተቀበልክ እዚሁ ካለበት ነው አፍኛ የምገልብ ማለት እንግዲህ በደንብ ፍና አድርጋ ይዞ ነበረ። አባባ የሞቱ ይዳኑ የምናውቀው ነገር የለም። አባባ መሞት የለባቸውም። መንደ ባይሆን ቅምጥል ልጃቸውን እውነቱን አውቀው ከዛ በኋላ ብሄዱ የተሻለ ነው እንጂ በአሁኑ መሞት የለባቸውም። እንግዲህ አፍነዋለ የራሱን ስቶ ነበረ በሚያሳዝን ሁኔታ ሌሊም እንግዲህ ማዘር ልረዳሽ ነው የመጣሁት ሚል አከዝሽ ነው ወደ ቤት እንሂድ፣ ብላ ይዛት የሄደችበት ጊዜ ወዲያውኑ እንግዲህ እንዳየቻት በጥፊ የነበር የበታቻት ብታቻት፣ ልልኝ ለምንድ ነው ሙት መቼ ይሰጠናል? በቃ ለምን ተናገርሽ? እኔ የነገርኩሽን እያንዳንዱ ነገር ሄደሽ መናገር አልነበረብሽም። ለልጅም ሆነ ለዛ ሽማግሌ ሰውዬ መናገር አልነበረብሽም። ህይወቴን እኮ መስቀልቅልና ብሽሽት ያደረገው ያ ሰውዬ ነው። ተረብ- ያለው ተጠምቻ ያለው ልጄን ለማሳደግ ስናይ ሁሉ ነገር ያደረግኩት እና እንደዛ መናገር አልነበረብሽም፣ በማለት እንግዲህ ሌሊም በጥፊ መታታለች። ሌሊም ጥፋቷ እንደገባ ስላወቀች በጥፊ ከመታቻ በኋላ ምንም መስሎ አልታያትም። ምንም ችግር የለው ምትዬ፣ በማለት ተቀበለቻ። በሌላ በኩል እንግዲህ በረከት እናቱ የቅምጥልን አባት አባባን ንቅ አድርጋ የዛ መንገድ ላይ ገድላለሁ እያደስታ አስፈራረው አይቷል። ልጅን ምን ብለው ነው እንደዛ ያስከፋው፣ ያስቀየምከው ለምን እንደዛ ተናገረዋል? በማለት ነበር የያዘችው። እንግዲህ አባባም ዘወር በይልኝ አንቺ አንቺ የምናውቃቸው በጣም ብዙ ሚስጥሮች አሉ፣ ግን እነዚህ ሁለት ልጆች ደግሞ በነጻነት የደጉበት የተደበቀ ሚስጥርን እያወጣሽ አሁን በአደባባይ እንደዛ አታድርጌ የኖሩበት ህይወታቸውን የቀጥሉበት እያለ ይመክራታል። እሷ ግን

ለሚጠይቅሽ ጥያቄ እንዴት ነው የምትመልሹ? በማለት ጠይቋታል። እሷም እንግዲህ ምን ችግር የለውም በማለት ዞር በሉል በማለት አባራቸዋለሁ ማለት ነው፣ ከፊታቸው ላይ። በሌላ በኩል እንግዲህ ዳይመንድ እና አበበ የአባታቸውን ውርስ ለመካፈል ሂደዋል። ሆኖም ይህ ነገር ገና ጊዜ የሚፈጅ ይመስላል። ነገ ነገ እየተባሉ ቀን ቀጠሮ እየተሰጡ ነው እንጂ እስካሁን ምንም እየተፈጸመላቸውም እየተደረግላቸውም ነገር የለም። ያደ አባት አስመሳዩ እንግዲህ የተወሰነች መሬት ሽጡና ይህንን ለሁለት አካፍሏቸው። ከዚህ ውጭ ደግሞ ሌላ እንፈልጋለን ካሉ ግን በጥይት ነው ማጠጣቸው ብሏቸዋል። እንግዲህ ትንሽዬ መሬት ሊያካፍላቸው ነው። ከዛ አልበጣም ካለ ምን ይደረጋሉ? በጥይት ይገደላሉ ማለት ነው፣ ልክ እንደ አባቶቻቸው። ያ አለልኝ የተባለ ጅልጅላንፎ ደግሞ ፈልጉና እስኪ የሆን ነገር አድርጎት በማለት ነው እንግዲህ ያሳውቆታል ማለት ነው። አንድ አብሮ የስራ ተባባሪ የሆነ ወይም ደግሞ እሱ ሊያግዘው የሚገባ ሰው ነው። ይህም እንግዲህ ቢሆንም እንግዲህ እሺ በማለት ያንን መሬት ለመሸጥ ተስማምተዋል። ቅምጥልም አለልኝን እንግዲህ ብርሃኔን ሲያስቸግራ ታይታ ምንድን ነው ዞር በልልኝ ስትለውም ነበረ። በዚህ የተነሳ እንግዲህ ብርሃኔን ከዛ አለልኝ የተባለ ሰው አስጥላት አለች። ደግሞ ምን ታደርጉ እዚህ ተሰብስባችሁ የመጣችሁት በጅምላ በማለትም ጠይቋቸዋል። እነሱም ምን አገባ ስራ ነው አሉት። ለስራ ከመጣችሁማ እሺ የመጣችሁበትን ጉዳይ ጨርሱና ወዲያው ተመለሱ በማለትም ሸኝቷቸዋል። እንግዲህ ቅምጥልም ከኬንጎ ጋር ስለሆነች ኬንጎ ወደ ቤት እንገባለን እንዳትል፣ በይሆን ገጠር መተና ፈታ ዘና ብለን መሄድ አለብን ትለዋለች እንግዲህ ቅምጥል ገጠር ወደዋለች፣ ፍሀሰነት እያለችብን ነው በዛ የተነሳ እየተዝናኑ ቆይተው ወደ ቤት ይገባሉ። እንግዲህ ያዴ እናትም እንዴት ነው ተሳካላችሁ እያለቻቸው ነው። ቢሆንም እነሱ የጨረሱት ነገር የለም። ከዛ እንግዲህ አበብም ነበረ እና እኔ ምል አቤ ያቺ በላይነሽ የምትባለው ልጅ ግን ምንህናት? ትለዋለች እንግዲህ ቅምጥል ፍቅረኛ ወይስ ምንድን? አይ ፍቅረኛ አይደለችም፣ የልጅነት ጓደኛ ነበረች። ከዛ ያው እንግዲህ ወደ አሜሪካ ሲሄድ ያው ጥያቄ አድርጉኝ ይላታል። ታዲያ አሁንስ እንዴት ነው ጓደኛ ነች ወይስ አይደለችም ተብሎ ሲጠይቅ፣ አሁን አይደለችም፣ ጓደኛ አይደለችም በማለት ነው የመለሰው። እንግዲህ ለምን ጓደኛው እንዳልሆነች የምናውቀው ነገር የለም። ቢሆንም እንግዲህ ተመልሶ ዳይመንድም ይቺ ልጅ እስካሁን የምትወድ ይመስላል፣ እንዴት ነው እቺ ልጅ ጠበቅ አድርገህ ብትይዛት አይሻልም ወይ ብሎ ሲመክረው አይ እኔ ከዚህ በኋላ ተመልሼ እንዳልጎዳት እፈራለሁ። እኔ እዚህ ጋር አብሬት አልኖርም። ሀጅ ነኝ ስለሚሄድ ባልቀርባት እና ባልጠጋት እየተሻለ ነው የሚል አመለካከት ስላለው አበበ ሊጠጋት አልቻለም ማለት ነው። በላይነሽም እንግዲህ አበበን ስታይ በጣም ትደሰታለች። ከዛም አልፎ የድሮ ፍቅረኛች ፍቅርነታቸው እንዲሁም ደግሞ ፍቅራቸው የነበራቸው ድባብ እንዲመለስ ብትፈልግም እሱ እየሻሻት ነው ያለ። በሌላ በኩል እንግዲህ የበሌነሽ አኮት የተባለ ያደይ አባት ረዳት በለው እንግዲህ ረዳት ነው ይሰራችው ሁሉ ነገር ተላላኪ ሊያደርጋት አስቧል። በሌነሽን እንግዲህ ወደ እናበበላካት እና ጠጋ ብላ የሚያስቡትን እያንዳንዱ ነገር እስኪ ትንገረን በማለት ልኮታል። እሱም እንግዲህ ይሽው ብሏል። በሌነሽ ይህን ነገር ትቀበላለች ተላላኪ ትሆናለች፣ ወይስ ደግሞ የልጅነት ፍቅሯን ተመልሳለች የሚለውም ጥያቄ ነው። እንግዲህ እስካሁን ትወደዋለች ይች በላይነሽ። እኔ ሳስበው እንግዲህ ብርሃኔን የወደዳት መስሎ የነበረ ዲያስፖራው አበበ ነገር ግን አይደለም። ባቡሬም እንግዲህ የእናቱንና የአባባን ሁኔታ ካየ በኋላ ሰተት ብሎ በመሄድ ወደ እነ አደይ ጓደኛ ጋር ሊሊን ነበር ያገኛት። ሊሊ እንደው የምታውቂው ነገር አለሽ? የማላውቀው ነገር ምንድን ነው እየተደበቀ አንቺ ያወቅሽው ይላታል። ሰው ምንም አውቀው ነገር የለም ትለዋለች እውነቱን ንገረኝ አትዋሽኝ፣ ዋሽኝ ይላታል። እሺ እንግዲህ የቅምጥል አባት አባት ነው ቅምጥል እህት ነች። ግን አባት ይህን ነገር እስካሁን አምኖ ሊቀበልበት አልቻልም ትላታለች ማለት ነው ትለዋለች። እሱም ለምን ስኮ ልክ እንደ አባት አድርጎን ያሳደገኝ ከልጅነቴ ጀምሮ ለምን እንደዚያ ያደርጋል ብሎ በጣም ተነጫንጫል። እንግዲህ ህሊልም በጣም ደስ ይላል። እኔም ምን አለ እናትና አባቴ በኖሩልኝ። አንተ እኮ በጣም እድለኛ ነህ። በእናትም ብታብድ አባትም አሉ በቃ። እኔ ግን ውሸት ነው ህይወትች ተብዬ በኑሩልኝ ሁሉም ነገር በአጣወት እያለች ነው። በረከት ደግሞ በጣም ተናዷል በዚህ ጉዳይ፣ ለምን እናቴ እንደዛ ሆነች፣ ለምን ጣላቸዋት እያለ በጣም ሲንጭንጭ ነበረ። በሌላ በኩል እንግዲህ አጅሪት ቤዛ ተመልሰ ማይኝ ይቅርበኝ በማለት ወደ ትዬ ቤት መታለች። ትዬ ግን እዚህ ቤት ማ ሁለተኛ ላስገባሽ አይገባም ያኔም እንደዚህ እናት የታማለች ልጅ የተለያዩ ምክንያቶች እንዳደረሽ ነው ልጆችን ልገይብኝ የነበረ በመርስ የፊተኛውን ጥፋት የልማት ትምልሽ አላጠፋም በማለት እዛ ቤት እንድትወጣ ተደርጋለች ማለት ነው። እንግዲህ አደይ ወታለች። ባደይ ቦታ ደግሞ አችሬት ሮማን ተተክታለች። ሮማንም እንግዲህ ከመግባቷ ያች ቴናና ፍቅር ጥምድ አድርገው ይዘዋታል። ለምን እንደሆነ አይታወቅም። አደይ መታ ከጠየቀቻት በኋላ የሚያስቸግርሽ ነገር አለ ስትላት፣ አዎ በላይነሽ እንግዲህ እሽ ብላ ሰላይ ትሆናለቻት። ወንም የሚለውን አብረን የምናየው ይሆናል። ባቡሬም እንግዲህ አባቱ ስለሆነ በጣም ተናዷል። እንግዲህ በሌላ በኩል ቤዛ እና ቲና በአንድ ለመስራት እየተስማሙ ነው። ቤዛ ከነ ፍቅር ቤት ከወጣችን በኋላ ቲናን በመንገዱ ካገኘቻት በኋላ ነይ እናንቺ አንድ ላይ መስራት አለብን ግን ፍቅርን አደይን፣ እንዲሁም ደግሞ ሌሎችን ከዴብ ስር ያሉትን ሴቶችን ማጥፋት ከፈለግሽን ያስፈልግሻለሁ እና ለዛሬ ከአንቺ ቤት ልደር ከዛ እናስብበታለን በማለት አባብ ላይ ዛለች ስትል በመንገዷ እንግዲህ ባቡሬን ካየችውን በኋላ ቲና ፈርታ ትሮጣለች ማለት ነው። በዚህ መንገድ አልሄድም በማለት ሌላ መንገድ ቀይረው ነበር የሄዱት። በዚህም የተነሳ እንግዲህ ቤዛ እና ቲና በአንድ ተስማምተዋል። እንግዲህ ቲና የዴት ቤተሰቦች እኔንም አልፈለጉኝ፣ እንኳን አንቺን የቤት ሰራተኛ እና አትመጥኙም እያለች ነው። ይህንንም ምክር እንግዲህ ለሊሊ ነግራት፣ ሊሊም በጠፊ በጥፍ ያቀምሳባታለች። አንቺና እሷ አንድ አይደላችሁም ብላታለችም። የዛሬው ቪዲዮችን ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።